ኦርቶዶክስ ደግሞ የዳኑ አሉ። በካቶሊክ ውስጥ የዳኑ አሉ። በቀ ነው እንትኑ ሀሳቡ የዳኑ አሉ፣ የዳኑ አሉ፣ የዳኑ አሉ እና አንጨው ይልሽ መዳን በማስ አደለም አደል? መቼስ በወንጌላውያን አስተምሮ መዳን በማስ አደለም አደል? የማስ መዳን አለ እንዴ? የኛ አሁን የእኛ ስነ መለኮት የፕሮቴስታንቱ፣ የሉተራኑም ሆነ የሜን ላይኑ ፕሮቴስታንቱ፣ የሪፎርምዱም ሆነ ካልቪንም፣ ሉተርም፣ ዘውንግሊም ሁሉም ያስቀመጡት አለ ማርክ ትሩ ቸርች ብለው ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለ። ትሩ ቸርች ማለት ይሄ ይሄ ማርክ ያላቸው ብለው አስቀምጡታል። ሶስት ማርክ ካልቪን አስቀምጧል። ያንን ታውቀዋለ፣ ታውቃቸዋለሁ ምን ምንድን ናቸው? ክርስቶስ ኢየሱስን እንደ አዳኝ የሚቀበሉ በትንሳኤና በሞቱና በትንሳኤው ማለት ትንሳኤ አለ ብሎ በትንሳኤ የሚያምኑ እንደገና ካረሳውት የዘላለም ሕይወት አለ ብሎ የሚያምኑ አይደል። ኦኬ ሶስት ማርክ ብሎ ካልቪን አስቀምጧል። ሉተርም አስቀምጧል። ሶስቱ ማርኮች ምን ብሎ ትሩ ቸርች፣ የጌታ ቸርች፣ ትሩ ቸርች ብለው ያስቀመጡት ማርኮች ናቸው። የመጀመሪያው ምንድን ነው? የሐዋርያቱን ትምህርት የያዘች መሆን አለበት የሚለውን አስቀምጠዋል። ሁለተኛ ደግሞ ትሩሌ ወይም ደግሞ በትክክል ሳክራመንትን በትክክል አድሚኒስትር የሚያደርጉ ብሎ አስቀምጠዋል። ሳክራመንትን ሳክራመንት ገብቷል። አዎ አዎ። ማርኮቹ እነዛ ናቸው። ሳክራመንትን በትክክል አድሚኒስትር የሚያደርጉ የሚለውን አስቀምጠዋል። እንደገና ደግሞ ይሄ የስልጣን ተዋረዶ የክህነቱን የእንሱን የአፖስቶሊክ ሰንሴሽን ብለው የሚሉትን ሶስቱን ማርኮች አስቀምጠዋል። ካልቪን ሶስቱን አስቀምጠዋል። ሉተር ሁለቱን አስቀምጠዋል። አሁን እነዚህ ናቸው፣ በእነዚህ ነው የሚለዩት እንደ ቸርች ወይም ደግሞ እንደ ዲኖሚኔሽን። እንየው ካልቀኝ እነዚህ ሶስቱ ማርኮች ኦርቶዶክስ የላቸውም ወይ? እነዚህ ሶስቱ ማርኮች ካቶሊክ የላቸውም ወይ? እነዚህ ሶስቱ ማርኮች ፕሮቴስታንት የላቸውም ወይ? በማርኮች አንድ ሊያደርገን የሚችሉት ነገሮች ሳክራመንት እዛ ላይ ገብቷል። አዎ አዎ ገብቷል በትክክል ማን ነው ይሄንን ያለው ካልቪንም ሉተርም ዘውንግሊም እነዚህ በሙሉ ሜልዳይን ፕሮቴስታንቶች የምንላቸው በሙሉ ማለት ነው ይሄኛው ትሩሊ ወይም ደግሞ ስለዚህ በነዚህ ማርኮች ነው የምንለያቸው በትክክል ሳክራመንትን አድሚኒስትር ያደርጋሉ ወይ አንድ የሐዋርያት አስተምሮ አላቸው ወይ ሁለት ከዚህ ይለያል አሁን ከምልህ ለምሳሌ የካቶሊክም ይሁን ኦርቶዶክስ ይሁን ፕሮቴስታንት ሜንላይን ሜንስትሪም ክርስቲያኒቲ የምንላቸው ኮንፈስ ጂዘስ ክራይስት ሎርድ አንድ ሴቪር አንደኛ ሁለተኛ ቢሊቨርስ ኢን ሂስ ደዝ ኤን ሪዘሬክሽን ፎር ዘ ፎርጊቭነስ ኦፍ ሲን እና ሶስተኛ ትረስት ኢን ሂም ወይም ደግሞ ኢን ኤተርናል ላይፍ ከሚለው ውጭ የሚያገናኝ አለ? ኖ ኖ እነዚህ ማርኮች ናቸው አሁን ያስቀመጡት። ሪፎርምዶች ያስቀመጡት ማርኮችን ነው ዘ ትሩ ቸርች ኦፍ ክራይስት ብለው ነው ያስቀመጡት ማለት ነው። እውነተኛዋ የጌታ ቤተ ክርስቲያን እነዚህን የያዘች ነች ብለው ነው ያስቀመጡት። ኦኬ እሺ እናየዋለን እሱ ነው አሁን በዚህ ነው መለካት ያለብን ኦርቶዶክስ እነዚህ ሳክራመንት ላይ አድሚኒስትር በትክክል ያደርጋሉ ወይ የሐዋርያት አስተምሮ አላቸው ወይ ስልጣነ ክህነት አላቸው ወይ እነዚህ ሶስቱ መለኪያዎች ማርክ ናቸው ማርክ ናቸው እኮ አሁን ማርክ መሆናቸው እኮ የለ ጥያቄው ያለው ለምሳሌ ለምሳሌ በፕሮቴስተንቱ አውቶሪቲ ጋር ስትመጣ የተለየ ነው አለ ማለት ለምሳሌ የሶለ ስክሪፕቸራ ኦቶሪቲ አለ አይደለም፣ ወይም የሚገናኘው አይደለም። እኔ እያልኩህ ያለሁት በአንደርስታንድ አድርጎ እኔ አሁን የሆነ ማርክ ሊኖር ይችላል። ቅድም ያነሳሁልህ ለምሳሌ የኦርቶዶክስ ቤተክርስቲያን፣ የካቶሊክ ቤተክርስቲያን ለምሳሌ በትንሣኤ ሙታን ያምናሉ። ሦስት ማለት ልክ ነኝ፣ አልተሳሳትኩም ማለት እንደ አንተም እኮ መመለስ አለ በይሄን አንተም ታውቀው አይደለም? እኮ አይ፣ ከአንተ ጋር እያወራሁ ስለሆነ ብዬሽ ነው። የዘላለም ህይወት አለ ብሎ ያምናሉ። ለምሳሌ ትንሳኤ ሙታን አለ ብሎ ያምናሉ። ለምሳሌ ኢየሱስ ክርስቶስ ጌታም አዳኝም ነው ብለው ያምናሉ። ለምሳሌ አሁን ይሄ እንደዚህ አይነት ነገሮች አንድ ሊያደርጉን የሚችሉ ነገሮች ቢኖሩም ማርክ ደግሞ ልናደርጋቸው የሚገባ ደግሞ በጣም ልዩነትን ያመጣ ደግሞ አስተምህሮ ደግሞ ፕሮቴስታንቱ አላደን ለምሳሌ ኦቶሪቲ ጋር ስትመጣ ስክሪፕቸር አለውን የመጀመሪያው ነው። ሳልቬሽን ጋር ስትመጣ የሁለተኛው ማርክ የሚቀመጥበት ነው። ምናልባት እሱንም ልናየው እንችላለን ማለት ነው። ከሁሉ በላይ ደግሞ የቸርች ስትራክቸር እና የአሁን አንተ ቅድም ያነሳው ሳክራመንት ሲመጣ በሳክራመንት ሶስቱ አንድ ናቸው። ዜድ ወንድሜ እንትኑን ከዚህ ውጭ አድርገው አምስቱ ሶላ እዚህ ጋር የሚገባ አይደለም። ሳክራሜንትስ አንስተ ነበረ ቅድም የጠየኩ ወንድምነት ያልኩ ምንድ ነው በሳክራሜንትስ ጋር ስትመጣ ለምሳሌ አንዱ ቅድም እንዳልኩ ለምሳሌ ኦቶሪቲ ስንል ሶላ ስክሪፕቸራ ብለን እንደምንለው ሳክራሜንትስ ወይ ደግሞ ቸርች አውቶሪቲ እና ቸርች ስትራክቸር እና የሳክራሜንትስ ጋር ስንመጣ ያ በፕሮቴስተንቱ ያለው ሳክራመንትስ ከካቶሊክ እና ኦርቶዶክስ አንድ ነው። አይ ዜዶ ዜዶ አይ ብዙ ጊዜ ጥያቄ ይገርመኛል። ማለት እኔ አሁን ላወራ የምችለው እንትን እንዳለል እያልኩ በጣም እየተጠነቀኩ ነው ማወራው። ለምን የፕሮቴስታንት ዲኖሚኔሽን በጣም ብዙ ስለሆነ ከሜንላይኑ ፕሮቴስታንትና ከጴንጤቆስት አሉ ብዬ የሆነ ሌሎች ወገኖች እንዳላሳዝን ብዬ ነው የተጠንቀቄ። ላውራ እየጣርጉ ያለው የሚያሳዝ የሚያሳዝነው አይ አንድ ከሆንክ ከአንድነን ማለት ነው። ለምሳሌ ለምሳሌ አንተ ቀደም ሳክራሜንትን እንደ እንትን አድርገህ ሳክራሜንትን አንስተሀል። እኔ ደግሞ የጠየኩህ ምንድን ነው ምን ማለት ነው ሳክራመንት እያልኩ ነው። በአጭር ምን ማለት ነው? በጣም ቆንጆ ጥያቄ። እሱ እንደሱ አሁን እንትና ኦርቶዶክስ እንደዚህ ከእንትና ጋር አንድ ነው። ካቶሊክ እንደዚህ ከእንትና ጋር ይሄ ሳይሆን ምን ማለት ነው የሚለውን ጀነራል የሆነ ኮሽን ስታቀርብልኝ ደስ ይለኛል። ምን ማለት ነው ማለት ስላልከው አንተ ስላልከው ነው የደገምኩለት። ያ ትሩሊ ሳክራመንትን አድሚኒስትር የምታደርግ ብሎ ሲል እንደ የትኛው የጥንቷ ቤተክርስቲያን እንደምታምነው እንደምትከተለው፣ በጉባኤ እንደተወሰነው ስለ ጥምቀት በጉባኤዎች ተወስኗል። ስለ ጌታ እራት በጉባኤዎች ተወስኗል። የጥንቷ ቤተክርስቲያን ይዛው የመጣችው ሳክራመንት አለ እነ ሉተር ያስቀጠሉት ሪፎርምዶችም እነ ካልቪንም ፕሪስቢቴሪያንም አንግሊካንም ብታዩ ያስቀጠሉት ትሩሊ የሆነ ሳክራመንት አድሚኒስትሬሽን አለ። ልክ ያንን ትሩሊ ሳክራመንትን አድሚኒስተር የምታደርግ ያቺ ማርኳ ማነች? እሷ ማለት ማነች? እሷ ትሩሊ ያንን ሳክራመንት አድሚኒስተር እያደረገች ያለችው ማነች? እሷ አሁን እኮ ቅድም የትኛዋ ነች? ቅድም እኮ ነገር ያለው እኛ እንደ ፕሮቴስታንት ስለሆነ የምነግርህ፣ እንደ ፕሮቴስታንት ለምሳሌ እኔም እየጠየቅኩ ያለሁት ዴቪዬ፣ አሁን እኮ ምን መሰለከው ትልቁ ችግር ያለው የሆነ በቃ እንትን አድርገነው በጣም እያንቆለጳጰስ ነው ያለነው ነገር አለ። ምንድን ነው እየጠየቅኩ ያለሁት? አንተ ቅድም አንዱ ለምሳሌ ከምናያቸው ነገሩ ልች ለምሳሌ የቸርች ስትራክቸር ኤንድ ሳክራመንት አድሚኒስትሬሽን አንዱ ነው ብላለን። አንተ ራስን አሁን የመጣኸው ሳክራመንት ያቺ ትሩ ሳክራመንት አድሚኒስተር የምታደርገው ከሶስቱም አለች ወይም ሶስቱም ናቸው፣ ሶስቱም ናቸው። የካቶሊክም ሄሬሲ አንለውም፣ ትራንስሰብስታንሴሽን አንቀበለውም እንጂ ሄሬሲ ብለን እንትን አንለውም። ካልተቀበልከው አንድ ነገር ልክ ነው፣ ሄሬሲ ተብሎ አንትን አንለውም። የቸርች ታሪክ ሂደት ውስጥ በሳክራመንት ጉዳይ በጌታ ጥራት ጉዳይ ላይ ሁለት የግሪክ ወርድ ነው፣ አባቶች የተጠቀሙ ሜታቦል እና ሜቶሲስ የሚለው ማለት፣ ሜታቦል የሚለውን አብዛኞቹ አባቶች ተጠቅመውታል። እኛም የምንጠቀመው እንደ ሉትራን የምንጠቀመው እሱን ነው። አንገሊካን የሚጠቀሙት እሱን ነው። ኢቨን ፕሪስቢቴሪያን የሚጠቀሙት ያንን ነው። ሞዶ ፕሬዘንቱ ይለይ እንጂ ማለት ነው። ኦርቶዶክስ የሚጠቀሙት ያንን ነው። ሜታቦል የሚለው ሲሪል የተጠቀመውን ማለት ነው። ሜቶሲስን የሚጠቀሙ ደግሞ አሉ። የመጀመሪያ ፈርስት ሴንቸሪ ላይ አሌክሳንደር የሚባል አለ። ቡክ ኦፍ ሞሰስ የሚባል መጽሐፍ አለው እዛ ላይ ቻፕተር ሰብን ላይ የውሃው ሙሴ የሙሴ ውሃው መለወጥን ያንን ጽፎ ይ ሜቶሲስን የሚለውን ተጠቅሟል ከዛ በኋላም ካቶሊካውን የምትጠቀመው ማለት ነው ሜቶሲስ የሚለው በቸርች ታሪክ ውስጥ የተጠቀመ የለም ምናምን በፍጹም አይባልም። አሌክሳንደር ፈርስት ሴንቸሪ ላይ ተጠቅሟል። ቡክ ኦፍ ሞሰስ የሚባል መጽሐፍ አለው። ቻፕተር ሰብን ላይ የውሃውን መለወጥ ሙሴ ውሃውን እንዴት እንደለወጠ ያንን ትራንሰብስታንሴሽን የሚለው ሜቶሲስን ተጠቅሟል። አሌክሳንደር የሚባል ማለት ነው፣ ፈርስት ሴንቸሪ ላይ። ከዛ በኋላ ደግሞ ይሄ ሚድቫል አባቶች እና ኮይነስ ያንን ተጠቅመውታል። በትሬንት ጉባኤም ያንን እንትን ብለውታል። ሜታቦል የሚለውን ግን አብዛኛው ቸርች የሚጠቀመው ነው። እነ ሲሪል ኦፍ አሌክሳንደሪያ እነ ኢግናሽየስ የተጠቀሙትን ሁለቱ ወርድ ነው የግሪክ ወርድ ያለው የተጠቀሙት አባቶች፣ ሶስተኛ ወርድ እንዳለን ያላቅም ሁለት ወርድ ነው የተጠቀሙት። ስለዚህ አሁን ይህንን ይጠቀማሉ ወይ ነው። አሁን የካቶሊክንም የሜንላይን ፕሮቴስታንቱንም የኦርቶዶክስንም በምናይበት ሰዓት የምንመዝነው አባቶች ሲጠቀሙት ይዘውት የመጡትን በጉባኤ የተወሰነውን ልክ እንደዛ ያቺ ቸርች ይዛው የመጣችውን ነገር አስቀጥለዋል ወይ እንደዛ ነው ወይ አድሚኒስተር የሚያደርጉት የሚለው ነው መመዘኛው ማለት ነው። ከዛ ውጪ ከሆነ ግን ማርክ ብሎ እነ ካልቪን ያስቀመጡት እነ ሉተር ያስቀመጡት የእውነተኛ ትሩ ቸርች የጌታ ቸርች የምትባለው እነዚህ ማርኮች ያሏቸው ናቸው ብሎ ያስቀመጡትን ካላሟላች፣ ማርኳን አላሟላችም ትሩ የጌታ ቸርች ልትባል አችልም ነው። ስለዚህ መመዘን ያለብን በዚህ ነው። የምንመዝናቸው በዚህ ስንመዝናቸው፣ ደግሞ ካቶሊክም ኦርቶዶክስም ሜንላይን ፕሮቴስታንትም የምንጠቀምበት የምንጠቀምበት እንትን ሁለቱን የግሪክ ወርድን ያማከለ ነው። አብዛኛው የምንጠቀመው ሜታቦል ነው። ሜቶሲስን ደግሞ ካቶሊክ ትጠቀማለች። ይሄ ደግሞ ከቸርች ሚስትሪ ማምጣት የሚቻል ጉዳይ ነው ማለት ነው። እሺ ዴቪዬ